በኢሉባቦር የተወለደው ሰለሞን ተካልኝ አፉን የፈታው በኦሮምኛ ቋንቋ ነው። አባቱ በአስተዳደር ውስጥ በኢሉባቦር ለረጅም ዓመታት ሰርተዋል። በቅርቡ ሕይወታቸው ቢያልፍም ሊቀብራቸው ባለመቻሉ ግን በጣም ይጸጸት ነበር። የአራት ልጆች አባት የሆነው ሰለሞን ከልጆቹ እናት ጋር የዛሬ 12 ዓመት ገደማ ነው የተፋቱት። ከአትላንታ ሁለት ሰዓት በሚያስኬድ ቦታ ላይ በጣም ሰፊ የሆነ ቤት ገዝቶ ብቻውን ይኖር ነበር አካባቢው ብዙም ሀበሻ ስለሌለበት ብቻውን መኖሩ በጣም ከባድ ነው የሚለው ጓደኛው፣ አሟሟቱን ግልጽ ያላደረገውም ጉዳይ አንዱ ብቻውን መኖሩ ሊሆን ይችላል ይላል። ጓደኛው አንተና አብርሃም ምሳ በልቶ ትንሽ ከቆየ በኋላ ወደ ሆስፒታል ሄዶ ሞተ የሚባለው ነገር ምግቡ የተበከለ እንዳይሆን በጣም እጠራጠራለሁ ይላል። ምክንያቱም በቅርቡ በልጽግሃል ወይንም ብልጽግና ፓርቲን ተቀላቅለሃል እየተባለ ብዙ ሰው ይዝትበት ነበር ብሏል። ምናልባት የተመረዘ ምግብ ሰጥተውት እንዳይሆን። ከዛ ውጪ ጤንነቱ በጣም በጣም በጥሩ ሁኔታ ላይ ነው የሚገኘው የሚለው ጓደኛው ከዚህ በፊት አራት መቶ ፓውንድ የሰውነት ክብደት የነበረው ሲሆን አሁን ግን በስፖርት ወደ መቶ ፓውንድ ወርዶ በጥሩ ጤንነት ላይ ይገኛል ብሏል። መጠጥ አልፎ አልፎ ለጤና ሲባል የሚቀምስ እንጂ የሚጠጣ አይደለም። ሲጋራም ቢሆን አልፎ አልፎ እንጆይ ሲያደርግ ለመዝናናት ካልሆነ ፈጽሞ ሱስ የለበትም ብሏል ጓደኛው። በቅርቡ የሙዚቃ አልበም የመልቀቅ ሀሳብ የነበረው ሲሆን ብዙ ነገሩን አዘጋጅቶ ጨርሶ ለቅንብር ብቻ ቴዲ ማክን እየፈለገ እንደነበረ ታውቋል። ቴዲ ማክ በተደጋጋሚ ስልኩ ላይ በሞክርም አላነሳልኝም፣ ከሱ ጋር ብሰራ ነው የምመርጠው፣ ፈልጌ ማግኘት አለብኝ ብሎ ነበር ብሏል። እንደሚታወቀው ቴዲማክ የእስልምና እምነትን በቅርቡ ከተቀበለ በኋላ ከሙዚቃው እራቅ ብሎ ይገኛል። እዚህ ኢትዮጵያ ያሉትንም የሙዚቃ እቃዎች ጭምር ለሰው ሰጥቷቸው ወደ ውጭ ሄዶ እንደቀረ እኔ መረጃዋለኝ። ታዲያ ሰለሞን በአዲሱ ሙዚቃው ውስጥ ስለ ይቅርታና መቻቻል በማሴም አድማጅ ተመልካቹን ጭምር እንዲሁም በሱ የተከፉትን ሁሉ ሊክስ እየተዘጋጀ እንዳለ ገልጾልኝ ነበር ይላል ጓደኛው። ጽናት የተሰኘ የሬዲዮ ጣቢያ እንዳለው ይታወቃል። እሱንም ለጊዜው በማቆም የጥሞና ጊዜ ላይ እንደነበርና በሚዲያም ቢሆን አልፎ አልፎ ከመምጣት ውጪ እምብዛም መታየቱን እንደማይፈልገው አጫውቶኛልን ብሏል። ሰለሞን ቀደም ብዬ እንዳልኩት ምንም ዓይነት የገንዘብ ችግር የሌለበትና ከመኖሪያ ቤቱ ውጪ የሚያከራየው ቤት እንዳለው ጥሩ ወረሃዊ ገቢ እንደሚያገኝም ይታወቃል። በአንድ ወቅት ወደ ኤርትራ በሄደበት ወቅት ከፕሬዚዳንት ኢሳይያስ አፈወርቂ 200 ሺህ ዶላር ቼክ ከተቀበለ በኋላ ዜሮ ዜሮ ብለህ እኛንም ዜሮ እንዳትከተን ብለውት እንደነበርና ሰውየው ኃይለኛ ተጠራጣሪ እንደሆኑ ገልጾ ነበር። ሰለሞን ተካልኝ ድምፃዊ ብቻ አልነበረም። በፖለቲካው ሰዓት ውስጥ ቀረብ ብሎ በድምፅ በዜማ፣ በግጥም፣ በሙዚቃ፣ በቃልና በስድ ንባብ ጭምር አመለካከቱንና ወቅታዊ ያልሆኑ አቋሙን ገሃድ በማውጣት ሲከሰት የነበረ ግለሰብ ከመሆኑ ባሻገር አብዛኞቻችንን መወከል የሚችል የኢትዮጵያን ያልታሸ የደቡብ ፖለቲካና የሕዝቡን ስሜት ፍንትው አድርጎ በማሳየት ራሳችንን ልንፈትሽበት የምንችልበት ሞዴላችንም ሊሆን የሚችል ሰውም ነበር። ሰለሞን ተካልኝ ስለ ኢህአዴግ ዘፍኗል። ወያኔንና ህግደፍን ሰድቧል። ዜሮ ዜሮ ናቸው ብሏል። ጠቅላይ ሚኒስትር መለስ ዜናዊን አንጓጧል። እንደገና ኢሳይያስን አወድሷል። ኤርትራን አሞካሽቷል። መለስ ብሎ ደግሞ ህወሀት አንደኛ ናት ብሏል። ኢህአዴግን አምላክ ቀረሽ ፓርቲ ሲያደርገው መለስ ዜናዊን የለውጥ ሐዋርያ፣ ባለሥልጣኖቹን ደግሞ ደቀ መዛሙር ናቸው ለማለት የቀረበ ማደግደግን አደግድጓታል። በመቀጠልም በጦርነቱ ሰሞን ከፍተኛ ስሜት የተሞላበት ጭፍን ቅስቀሳ ሲያካሄድ ነበር። ሰሞኑን ደግሞ ብልጽግና እየተመቸው እንደሆነ በንግግሮቹ እያስረዳን ነበር ስትል አበባ ብርሃኑ ትገልጻለች። ጸሐፊዋ ስትቀጥልም እኛ ስትል ትዝብቷን ታስቀምጣለች በደርግ አገዛዝ የኃይል ሚዛን ማየል ወቅት አጼ ኃይለ ሥላሴን ንጉሥ ሆይ ሻመት ንገሱ ባልንበት አንደበታችን ጨካኝ በወሎ ድርቅ ወቅት የውሻ ልደት የሚያከብሩ አገሪቱን ያደነቆሩ ብለን ቤተ መንግሥታቸው በር ላይ ተሰብስበን ሄደን ሌባ ሌባ እያለን አጅበን እስከ ቦልስ ዋገናቸው ድረስ አጅበን ሸኝተናል። ደርግና ኢህአፓ ቁርሾ ውስጥ ሲገቡ አጋግለናል። ወንድሞቻችንን አሳልፈን ጠቁመናል። አንዳችን አብዮት ስንጠብቅ አንዳችን አብዮቱን ለመቀልበስ ያለ ምክክር ተሻኩተናል። ለኢሃፓም ለደርግም ለመኢሶንም ዘምረናል። ኢሃፓ በውስጥ ችግሩ ሲታመስ አንጃና ክሊክ ሆኖ ሲብላላ ጠቁመናል፣ አስጠቁመናል። በትር ሆነን ኢሃፓን አስመትተናል። መኢሶን ከደርግ ጋር ሲካረር አሳደን አስይዘናል። ደርግ አንበሳው ብለን ዘምረን የመንግስቱን ፎቶ በየቤታችን ለጥፈናል። ቀጥለን ደግሞ ኢህአዴግ ከምኔው በመጣ ብለናል። ኢህአዴግ ሲገባ ከበሮ ይዘን በየክፍለ ሀገሩ እልል ብለን ተቀብለናል። ጠቁመን በደርግ ላስያዝናቸውና አስገርፈን ላስገደልናቸው በገመድ አሳንቀን ላጠፋናቸው ወንድሞቻችን ፍትህ ልንለምን በኢህአዴግ የማጋለጥ ዘመቻ ላይ ተገኝተን በደርጎች ላይ መስክረናል። መለስ አንበሳ ብለን አጨብጭበን፣ የሚናገሩትን ለመስማት ጆሮአችንን አቆብቁበን ራዲዮ ላይ ተክለን በፍቅር ሰመመን ድምፃቸውን እናዳምጥ ነበር። መለስንም ሆነ ኢህአዴግን ጠልተን ቅኔ ተቀኝተናል። መጽሐፍ ጽፈናል። ከዚያ ደግሞ አሸሸነው አራሸሼ። አብይ መጣልን ከመሸ ብለናል። ለአብይ ጸሎት ጸልየናል። በሰላም መውጣት መግባቱ ያሳስበን ነበር። በፈርዖን ቤት ያደገ ሙሴ ብለነዋል። ግብፃውያን ባርነት ነፃ የሚያወጣ ቀይ ባህርን የሚያሻግር ሙሴ ብለን እስራኤላዊ ሆነን ሁሉ ነበር። ከዚያም እንደተለመደው አንዱን ይዘን አንዱን ለማስመታት ተሯሩጠን ተሳካልን እና ትግራይ ወንድሞቻችንን የሚቀሰቅስ እሳት አብርዶ ሰላም ለማምጣት እንደመሞከር ግብፃውያን አደረግናቸው። ጦርነቱን በግለሰብ ደረጃ ሁሉ አፋፋም ነው። ከዚያ ደግሞ አብይ ውረድ ብለን በመላው አቅጣጫ ተነሳን። ሁሉም ጠመንጃ መያዝ ነፃ አውጭ መሆን አሰበ። ጠመንጃ ያለው እየዘረፈ ራሱን ከድህነት ነፃ ወጣ፣ አገተ፣ አሳገተ። ሌላውም ዱላ ሆኖ ገንዘብ አቀባይ ሆኖ አገዘ። አሁንም ለአንዱ በለዋ በጀህ እያልን በቀጣዩ ዓመት ደግሞ ራሱኑ ይበልህ እያልን ነው የምንቀጥለው። ታዲያኛ ያልሆነውን ሰለሞን ብቻውን የሆነው ነገር የለም። በተገፋንበት መወክሸት እንጂ ሰከን ብለን መነጋገር፣ ጠጋ ብሎ መቅረብ፣ ተቀራርቦ በጋራ ችግሮችን መፍታት የማናውቅበት እኛ ከአንደኛው ስሜት ወደ አንደኛው ስሜት ስንሮጥ ለኖርን ሕዝቦች ሰለሞን ተካልኝ ቁርጥ የኛ አይነት እንጂ የብቻው ማንነት ብቻ አልነበረውም። ብዙዎቻችን ሰለሞንን ሆነን በሌላ ሰው መታወቂያ የምንኖር ጉዶች ነን። እኛና ሰለሞን ተካልኝ አንድም ብዙም ነን። ልዩነታችን እሱ አመለካከቱን በገሃድ እኛ ደግሞ በድብቅ ስለምናደርገው ነው። የማን ቤት ለምቶ የማን ሊበጂ የአውሬ መፈንጫ ይሆናል እንጂ ይሄ ዜማ በልባችን የምናንጎራጉር ጥቂቶች አይደለንም። ዛሬም ወጣቶቻችንን አልታደግንም፣ ተዋንልም ስክነት አናውቅም። እርስ በርስ ሲጠላለፉ ሲባሉ እያየን በራሳችን ዜማ ተጠምደናል። ሰላም ያለው ክልል ብዙም አይደለም። ዘራፊውንም አጋቹም መስዋዕቱም ግን የኛውና ከኛው ነው የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ አልወጣም ከቤትሽ እንዲል ስነቃሉ በድምፃዊ ሰለሞን ተካልኝ ላይ አንድ ጣት ስንቀስር ሦስቱ ጣቶች ወደ ራሳችን ማመልከታቸው አይቀርም ምናልባት ዛሬም በወንድማማቾች ህዝቦች መካከል አንዱን ከአንዱ እያጋደልን በለው ለምንልና ራሳችንን እንደ ነፃ አውጪ ለምንቆጥር ሰዎች ችግራችንን ከስሩ እንድናይ የሚያደርግ የብዙዎቻችን አይነታዊ ምልክታችን የሰለሞን ተካልኝ ሞት ስህተታችንን ሹክ ቢለን ሸጋ ነበር። ድምፃዊ ሰለሞን ተካልኝ ነፍስ ይማር። በሱ ሞት ብዙ ለሚያጡት፣ ለልጆቹ፣ ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ በሙሉ መጽናናትን ተመኘሁ። ይላል ጽሑፉ። የሆነ ሆኖ በውል ባልታወቀ ሁኔታ አርቲስቱ አርፏል። ይህንንም ተከትሎ በርካታ ሰዎች ለሁለት ተከፍለው እየተሟገቱ ይገኛሉ። አንዳቸው እንኳን ሞተና አንዳንዶች ደግሞ ድምጻችን ነበረ በማለት አዝነዋል። ዶክተር ደብረጽዮን ገብረ ሚካኤል የህወሀት ሊቀመንበር ሐዘናቸውን ካስተላለፉ አንዱ ናቸው። በአርቲስት ሰለሞን ተካልኝ ድንገተኛ ህልፈት የተሰማኝን ጥልቅ ሐዘን በህወሀትና በራሴ ስም እየገለጽኩ ለመላው ቤተሰብና አድናቂዎቹ መጽናናት እንመኛለሁ። አርቲስት ሰለሞን ተካልኝ የትግራይ ህዝብ ድምፅ ሆኖ የማይረሳ ታሪክ ሰርቷል። ሁሉም ትግራዋይ ከእውነትና ከፍትህ ጎን በመሆን ያካሄደውን ትግል አይረሳው። በድጋሚ ለመላው ቤተሰቡና አድናቂዎቹ መጽናናትን እንመኛለን ሲሉ በማህበራዊ ገጻቸው ላይ ሐዘናቸውን ገልጸዋል። አድማጭ ተመልካቾቻችን፣ በአርቲስቱ ዙሪያ አሁንም የጠራ ነገር የለም። ስለ አሟሟቱ ማለቴ ነው። በዚህ ዙሪያ የሚወጡ መረጃዎች ካሉ እንደዚሁም ቀብሩን በተመለከተ ከቤተሰብም ሌላ መረጃዎች ካሉ ወደ እናንተ ይዘን የምንመለስ ይሆናል በድጋሜ ነፍስ ይማር መልካም ቆይታ